የሲዳማና የኦሮሚያ ክልሎችን ከሚያገናኙና አሁን ላይ ግንባታቸው የተከናወኑ ከሚገኙ የመንገድ ፕሮጀክቶች መካከል የዳዬ ግርጃ፣ መልካደስታና መለያ መጆ የአስፋልት ኮንክሪት መንገድ ይጠቀሳል። የመንገድ ፕሮጀክቱ 65 ኪሎ ሜትር የሚሸፍን ሲሆን ሶስት ወረዳዎችን እና አንድ የከተማ አስተዳደርን ያስተሳስራል። አሁን ላይ የፕሮጀክቱ አጠቃላይ አፈጻጸም 46 ነጥብ 2 በመቶ ደርሷል። ፕሮጀክቱ ዳዬ ግርጃ መልካደስታ መለያ መጆ መገንጠያ መንገድ ይባላል። የመጀመሪያ ዋናው መንገድ ከዳዬ ተነስቶ ግርጃ የሚደርሰው 45 ኪሎ ሜትር ሲሆን ከመለያ መገንጠያ እስከ መጆ ከተማ ያለው ደግሞ 20 ኪሎ ሜትር ሲሆን በአጠቃላይ 65 ኪሎ ሜትር የሚሸፍን መንገድ ነው። ይህ መንገድ በአጠቃላይ አንድ ከተማ አስተዳደርና ሶስት ወረዳዎችን የሚያገናኝ ሲሆን የዳዬ ከተማ አስተዳደር የጨቤ ጋምቤልቱ ወረዳ የሆኮ ግርጃ ወረዳ እና የአሮሬሳ ወረዳን በሲዳማ ክልል የሚገኙ በምስራቃዊ ሲዳማ ዞን የሚገኙ ሶስቱን ወረዳዎች እና አንዱን ከተማ አስተዳደር የሚያገናኝ መንገድ ነው። ፕሮጀክቶቹ የተጀመረው ዲሴምበር 2020 ላይ ነው። አሁን ያለበት የፕሮጀክቱ አፈጻጸም 46 ነጥብ 2 ፐርሰንት ላይ ደርሰናል እና አሁን ላይ የተለያዩ ስራዎች ፕሮጀክት ላይ እየሰራን ያለ ነው ምናልባት አሁን ከፕሮጀክቱን ከመግለጽ አንጻር የቆረጣ ስራውን ወደ 38 ኪሎ ሜትር የሚሆነውን ከቨር አድርገን ጨርሰናል። በተጨማሪም ደግሞ የሰቤት ስራ ወደ 22 ኪሎ ሜትር የሚሆን ተያይዞም የአስፋልት ስራና የቤዝ ኮርስ ስራ ከ9 እስከ 10 ኪሎ ሜትር ያለውን ጨርሰናል እስካሁን ባለው ጊዜ ማለት ነው። ከዚህ ቀደም የነበረው መንገድ ደረጃውን የጠበቀ ባለመሆኑ ሲቸገሩ እንደነበረ የጨቤ ጋንቤቱ ነዋሪዎች ያስታውሳሉ። አሁን ላይ የተከናወነ ባለው የመንገድ ስራ መደሰታቸውን የጠቆሙት ነዋሪዎቹ ግንባታው ሙሉ ለሙሉ ሲጠናቀቅ የተሻለ የትራንስፖርት እንቅስቃሴ እንደሚኖር በትልቅ ተስፋ እየጠበቁ መሆናቸውን ተናግረዋል። በጣም አስቸጋሪ ነበረ። ኮርኮንችም ያው ያለውም የረባ አይደለም ጎርፉም እየበረቦረ በቃ ሁሉ ነገር አስቸጋሪ ነበረ። አሁንማ እኛ ባላሰብ ነው እግዚአብሔር ባጋጠመን፣ በቃ ይሄ አሁን ያላየነው ነገር ተከስቶን እኛም በጣም ደስተኞች ነን። ከዚህ ቀደም በቂ መንገድ ባለመኖሩ በጣም እንቸገር ነበር። አሁን ግን መንገዱ በጥሩ ሁኔታ እየተሰራ በመሆኑ የተሻለ ነገር እናገኛለን ብለን ትልቅ ተስፋ አድርገናል። መንግስትም እግዜርም ተመልክቶናል፣ ካሁን በተሻለ በቂ ትራንስፖርት እናገኛለን የሚል ተስፋ አለን። ከዚህ በፊት ታማሚ ወደ ከተማ ለመውሰድ ቃሬዛ ተሸክመን ነበረ። አሁን ግን መንገዱ እየተሰራ በመሆኑ አምቡላንስ አካባቢያችን ድረስ እየመጣ አሊያም በትራንስፖርት መውሰድ ችለናል። ተማሪ ወደ ትምህርት ቤት ሲሄድ፣ እኛም ወደ ገበያ ስንሄድ በጭቃ ነበር የምንሄደው። አሁን ግን እግዚአብሔር ይመስገን በትራንስፖርት መሄድ ችለናል። በአንድ ነጥብ አምስት ቢሊዮን ብር እየተከናወነ የሚገኘው ፕሮጀክቱ በተያዘው አመት መጨረሻ አጠቃላይ አፈጻጸሙን 65 በመቶ ለማድረስ ታቅዶ እየተሰራ መሆኑ ተገልጿል። ፕሮጀክቱን በሁለት ዓመት ጊዜ ውስጥም ሙሉ በሙሉ ለማጠናቀቅ ግብ ተቀምጧል። ዳይቀር እንግዲህ በ2017 ካቀድናቸው እቅዶች ውስጥ መሀል ፕሮጀክቱን 65 ፐርሰንት ማድረስ ነው ዋናው ዓላማ። ከዛ በተጨማሪ ደግሞ የአስፋልት ስራውን ከ25 ኪሎ ሜትር እስከ 30 ኪሎ ሜትር ባለው ከቨር ለማድረግ ነው አቅደኝ የተንቀሳቀስ ያለ ነው። ቅድም እንዳስረዳሁት ወደ 9 ኪሎ ሜትር የሚሆን ያስፋልት ጨርሰናል። በተቀሩት ጊዜ ያው 25 ኪሎ ሜትሩን አቺቭ ለማድረግ ፕላን አድርገን እየሰራ ነው ያለነው። አሁን ላይ 46 ፐርሰንት ነው ያለው። በሚቀጥሉት ሁለት ዓመት ሙለት ሁለት የድራይ ሲዝን ጠብቀን ፕሮጀክቱን ለማጠናቀቅ እንሞክራለን። ግንባታውን የሚያከናውነው ዓለም አቀፉ ቻይና ቲሲጁ በበኩሉ በዚህ አመት ተጨማሪ የ20 ኪሎ ሜትር አስፋልት ለማንጠፍ ማቀዱን ተናግሯል። በዚህ ዓመት ተጨማሪ 20 ኪሎ ሜትር አስፋልት ለማንጠፍ ግብ አስቀምጠናል እንዲሁም በቀጣይ አመት የአስፋልት ንጣፍ ስራውን 45 ኪሎ ሜትር ለማድረስ እንደ አውሮፓውያን አቆጣጠር በ2027 ደግሞ ፕሮጀክቱን ሙሉ ለሙሉ አጠናቀን ለማስረከብ አቅደን እየሰራ እንገኛለን የመንገድ ፕሮጀክቱ የኢትዮጵያ መንገዶች አስተዳደር ባስቀመጠው የጥራት ስታንዳርድ መሰረት በዩናይትድ ኮንሰልቲንግ ኢንጂነርስ በኩል ተገቢውን ክትትልና ቁጥጥር የተደረገለት በጥንቃቄ እየተከናወነ ይገኛል ተብሏል። የኳሊቲ አሹራንስ ጋር በተያያዘ ያው እንደሚታወቀው የዋናው የሱፐርቪዥኑ ቪዥኑ ዋናው ስራ ኳሊቲውን አሽሩ ማድረግ ነው። ያን ለማድረግ ደግሞ የኳሊቲ አሹራንስ ማኑዋል በፕሮጀክቱ ሲጀመር አፕሩቭ ሆኖ ቢሮችን ላይ ያለ ያንን በየደረጃው ለየሳይት ላይ ላሉት ኢንስፔክተሮች እንዴት ስራውን መሰራት እንዳለባቸው ከቢሮ ከዲዛይን ከአፕሩቫል ጀምሮ አሁን ቀደም እናያቸው እስከ አስፋልት ማንጠፍ ድረስ ያለውን የየራሱ ሂደት አለው። በየደረጃው የኳሊቲ አሹራንሱን አሹር እያደረግን አፕሩቭ እያደረግን ነው ፋይናል የሆነውን ስራ አክሴፕት እያደረግንም ነው የሚመጣው ማለት ነው። ግንባታው በተያዘለት ጊዜ እንዲጠናቀቅ በየደረጃው ከሚገኙ የመስተዳደር አካላት ጋር በቅንጅት እየተሰራ መሆኑም ተገልጿል። የፕሮጀክት ማኔጅመንት ጽሕፈት ቤቱ ከተቋቋመበት ጊዜ ወዲህ በተለይ በልዩ ትኩረት ከክልል ከሚመለከታቸው ባለድርሻ አካላት ጋር በተለይም ከሲዳማ ዞን ከሲዳማ ክልል ጋር በተለይ በፕሬዚዳንቱ መሪነት እና ልዩ ክትትል በፕሮጀክቱ በርካታ ድጋፎች እያገኘ እንገኛለን። ከዛ ባለፈ ከታችኛው የአስተዳደር መዋቅር ጋም በልዩ ሁኔታ በመስራት የነበረውን የወሰን ማስከበር ችግር ለመፍታት ችለናል። ፕሮጀክቱ ሲጠናቀቅ የሕዝብ ለህዝብ ትስስሩን ከማጠናከሩም ባለፈ በአካባቢው በስፋት የሚመረተውን የቡናና የማዕድን ምርት በቀላሉ ወደ ማዕከላዊ ገበያ ለማድረስ ያስችላል ተብሏል። ክልሉ በሜጀር የሚታወቀው ታወቀው በቡና ምርት ነው። ከዛ በተጨማሪም ማዕድንም አለ እዚህ አካባቢ ላይ። ከዛ በተጨማሪ ምናልባት እንግዲህ ከዚህ ከነንሰት ከምን ከአንዳንድ ከጫትም ከምን ያሉ ነገሮች አሉ። ግን ሜጀር ሊግ የቡና ነው እና የቡናና የማዕድን ነው። እነኛ ነገሮች በቅርበት ወደ ቅርብ ከተሞች ለማድረስ፣ እንዲሁም ወደ ካፒታል ሲቲም ለመውሰድ የዚህ መንገድ ፋይዳ በጣም ትልቅ ነው። አካባቢ እንደምናውቀው በቡና አምራችነቱ በጣም ይታወቃል። ከዛ ባሻገር የማዕድን ሀብት ያለበት አካባቢ ነውና ይሄንን ሀብት ወደ ማዕከላዊ ገበያ በተለይም ለኤክስፖርት ለማቅረብ የሚረዳ የሚያግዝ መንገድ ነው የተገነባ ያለው። ከዛ ባሻገር ይሄ መንገድ የሀገሪቱን የመንገድ ሽፋን የሚያሳድግ መንገድ ነው። ከዛ ባሻገር ይሄ መንገድ እንግዲህ ከዚህ በፊት ከሶስትና ከአራት ሰዓት በላይ የሚፈጀውን መንገድ አሁን ሲጠናቀቅ ምናልባት ከአንድ ሰዓት ባነሰ ጊዜ ውስጥ ከግርጃ ተነስቶ አንድ ሰው በተመሳሳይ ዳዬ እንዲደርስ በተመሳሳይ ደግሞ ከመለያ ከመጆ ተነስቶ ዳዬ እንዲደርስ የሚያገዝ ሲሆን ከዚህ በፊት የነበረውን የመንገድ ችግር ሙሉ ለሙሉ የሚቀርፍ ነው ብለን እናምናለን።